ብዙ ኢትዮጵያዊ ላሊበላ እና አክሱም ፊት ቆመው እንዴት እንደማይሰሩ ነው የሚያስበው፣ ነው የሚለው ቆመው መጀመሪያ ይመጣለት አይሰሩም ነው የሚለው አስታውሳለሁ። ግብርና ማዘመን ምናም ሲባል ቴክኖሎጂ እንዲቀስሙ ጃፓን የሄዱ የእኛ መሀንዲሶች ነበሩ። ሲመለሱ የትም ፈቅ ልንል አንችልም የሚል ትምህርት ነው ቀስሙ የመጡት። ቢኮዝ ጃፓን የደረሰችበት ደረጃ ላይ አይተህ አሁን ያለንበት ሰው አንችልም የሚል መንፈስ እንደ ማህበረሰቡ የሚገልጸን ነው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 ገጠር ውስጥ አስተማሪ ሆኖ የተመደበ ሰው ገጠር ውስጥ የሚያስተምራቸውን ነገሮች አፕላይ አርጎ ሰው መቀየር የሚችልበት እድል ይጠቀመሉ አይጠ የሚጎሉት ያሉት ጎደሎች እንደጠበቁ ነው። የተሻለ ኑሮ ለማግኘት መዛወር እንዳለበት ነው የሚያምነው፣ አጠገቡ ላለ ተለቅ ላለ ከተማ፣ ቀስ ብሎ ደግሞ አዲስ አበባ። የበለጠ ስትዛወር ደግሞ የተሻለ ኑሮ የሚገጡ ነው ነው። አገር በሙሉ አዲስ አበባ ሊዛወረ አይችልም። አገር በሙሉ ዞን ከተማ ውስጥ ሊዛወር አይችልም። ይህን አመለካከት ለመስበር የሚያስችሉ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 ይሄ የሚፈጥረው ምሳሌ ነው። ትልቁ አቅም የሚፈጥርልን ይመስለኝ። ድሮ ንጹህ ቤቶች ያላቸው ጎረቤቶቻችን ጋር ብዙ ሰው ለመሄድ ይሞክራል፣ ያው ያምርን ነበር ማለት ነው። ንጹህ ቤቶች መስራት እንደምትችል ካወቅ፣ የሌላ ሰው ንጹህ ቤት ሳይሆን የምታማትረው የራስህን ቤት ንጹህ ማድረግም ላይ የምተጋበት ሁኔታ ይፈጠራል። መጨረሻ ግን ማንሳት የምፈልገው ይሄ መንገድ ዳር ያለ ነው እንደ ተባለው ከተሜነት ማይቀር ነገር ነው፣ መከተም አለበት